ሰላም እንዴት ናችሁ? ዛሬ እንግዲህ በጣም ብዙ የምንጠየቀው ጥያቄ ያለ ዲጂታል ማርኬቲንግ ምንድን ነው፣ ሁሉም ሰው ዲጂታል ማርኬቲንግ ቢዝነስ ይላል። ምንድን ነው የሚለው ነገር አድሬስ ሲቀጥል፣ ደግሞ እናንተ ምሰሩት ቢዝነስ አንቺ የምሰሩ ዲጂታል ማርኬቲንግ ቢዝነስ ምንድን ነው የሚል ጥያቄ በተደጋጋሚ ስለሚደርስኝ ዛሬ ምንድን ነው የሚለው ነገር አድሬስ እናደርጋለን። ዲጂታል ማርኬቲንግ ማለት በአጭሩና በግልጹ ተፎርም ኦፍ ማርኬቲንግ፣ ሶሻል ሚዲያን በመጠቀም ሊሆን ይችላል፣ የተለያዩ ኢሜል ማርኬቲንግ ሊሆን ይችላል፣ ከተለያዩ ካምፓኒዎች በመስራት እኛ ወይም ካምፓኒ የሚፈልገው ታርጌት ካስተመር መድረስ ነው። ተዚህላችሁ ከሆነ ድሮ በቴሌቪዥን ማስታወቂያ ይሰራል፣ ቢልቦርድ በመጠቀም ይሰራል። እና ደግሞ ብዙ ጊዜ ማርኬቲንግ የሚሰራው በትልልቅ ካምፓኒዎች ነበር። አሁን ግን ቴንክስ ቱ ቴክኖሎጂ ኢንዲቪዥዋል ማንም ሰው ማንም ግለሰብ ክሪኤቲቭ ሆኖ ማርኬቲንግ መስራት ይችላል ማለት ነው። ዲጂታል ማርኬቲንግ የተለያዩ ዲጂታል ማርኬቲንጎች አሉ። ለምሳሌ ኤስኤዮ ሰርች ኢንጂን ኦፕቲማይዜሽን ሊሆን ይችላል፣ ኮንተንት ማርኬቲንግ ሊሆን ይችላል ሶሻል ሚዲያ ማርኬቲንግ እና ደግሞ አፊሊት ማርኬቲንግ። እኛ እንደው የምንሰራው አፊሊት ማርኬቲንግ ይባላል። ስለዚህ ስለ ዲጂታል ማርኬቲንግ ቀለል አድርጋችሁ አስቡት፣ ማስታወቂያ ነው። ማስታወቂያው የሚሆነው ግን ቴክኖሎጂን በመጠቀም ፊዚካሊ ሳይሆን ኢንተርኔትን ምናምን በመጠቀም የምንፈልገው ከስተመር ጋ መድረስ ማለት ነው። የማናውቀው ሰዎች ጋር እኛ እዚህ ቁጭ ብለን አውስትራሊያ ካለ ከስተመር ጋ የምንገናኝበት መንገድ ነው። ሲቀጥል ደግሞ አሁን ከትልልቅ ድርጅቶች ግለሰብ እጅ ገብቷል። ቴክኖሎጂን በመጠቀም ማለት ነው። ስለዚህ ቀለው ያወራችሁ ታስቡት ዲጂታል ማርኬቲንግ ማለት ማስታወቂያ ነው፣ በቃ ባጭሩ ማለት ነው። ግን ወደ ቢዝነሱ ስንመጣ ደግሞ ዲጂታል ማርኬቲንግ ቢዝነስ እንዴት ነው የምንሰራው? እናንተ ስምሰሩት ምንድን ነው የሚለውን ደግሞ እናስብ። እኛ የምንሰራው ሀይ ቲኬት አፊሊት ማርኬቲንግ ዲጂታል ማርኬቲንግ ይባላል። ሀይ ቲኬት ሪፈር የሚያደርገው ጥሩ ብር ለመስራት በጣም ብዙ ሴል መጠበቅ ማድረግ አይጠበቅብንም። ምንሸጠው ዕቃ ሃይ ኳሊቲ ዕቃ ስለሆነ ካምፓኒያቸው ደግሞ ዳይሬክት ማርኬቲንግ ስለሚባል ማርጅኑ ፕሮፊት ሼር እናረጋለን ጥሩ ኮሚሽን ይከፍላሉ ማለት ነው። ስለዚህ በአጭሩ እኛ የምንሰራው ቢዝነስ ወይም ደግሞ ዲጂታል ፕላትፎርም ምንድነው የሚያደርገው ኦንላይን ቢዝነስ መስራት ለሚፈልጉ ሰዎች ኢንዲቪዥዋሎችን ኢምፓወር ያደርጋል። ያ ማለት ለምሳሌ እኔ የኦንላይን ቢዝነስ ዲጂታል ማርኬቲንግ ኤክስፒሪየንስ ላይ የለኝ። ማንም ሰው እንደዚህ እንደማንም ማንም ኦንላይን መስራት የሚፈልግ ሰው ኤክስፒሪየንስ የሌለው የቢዝነስም ይሁን የዲጂታል ማርኬቲንግ ቢዝነስ ላይ ያለው ሰው ምንድን ነው ኦፈር የሚያደርገው? የኛ ፕሮግራም ኦፈር የሚያደርገው እዚህ ጋር በደንብ አዳምጡኝ። አንደኛ ምን ኦፈር ያደርግላችኋል? 24 አክሰስ ማድረግ የምትችሉት ትሬኒንግ፣ ስለ ዲጂታል ማርኬቲንግ ሀሁ ብሎ የሚያስተምር ትሬኒንግ ማለት ነው። ወርልድ ክላስ የሆነ በጣም በየጊዜው አፕዴት የሚደረግ በጣም ብዙ ሌላ ቦታ ቢሆን በጣም ብዙ የሚከፈልበት ቲንግ ዋን ኦፍ ዘ ቤስት ትሬኒንግ ነው ብዬ የማስበው እውነት ለመናገር ሁለተኛ ደግሞ ኢንተርናሽናል ሰፕላየር ካምፓኒ ፕሮዳክት ኦፈር የሚያደርግልን። እኛ ስለ ሺፒንጉ አናስብም፣ ስለ ኢንቨንተሪ አናስብም፣ እቃው ምን ሆነ ብለን አናስብም። ከስተመር አግኝተን ሲሉን በኛ በኩል ሲመጣ እነሱ ሺፕ ያደርጉልናል። ሶ ኢትስ ላይክ የአፊሊት ማርኬትኛ የድሮፕ ሺፒንግ ቅልቅል ነው ማለት ይቻላል ማለት ነው። ስለዚህ ምን አገኘ አንድ ሰው ለምሳሌ ቢዝነስ መስራት ሲፈልግ ወይ ሰርቪስ ሊኖረው ይገባል፣ ወይ ፕሮዳክት ሊኖረው ይገባል። የራሳችን የራሳችን ደግሞ ካልሆነ ወይ ሰርቪስ ከሚፕሮቫይድ ከሚያደርግ ሰው ጋር ወይ ደግሞ እቃ ከሚሸጥ ጋር ፓርትነር ማድረግ አለብን ማለት ነው። ስለዚህ እኛ ፓርትነር አድርገናል ኢንተርናሽናል ሰፕላየር የሆነ ሁሉም ቦታ ኦልሞስት ኤዥያም፣ ኢሮፕም፣ ካናዳም አሜሪካም ያለ ብራንች ያለው ሀምሳ ዓመት ቢዝነስ ውስጥ የቆየ አስተማማኝ የሆነ ካምፓኒ አግኝተዋል ማለት ነው የኛ ድርጅት ሁለት አትሉ ትሬኒንግ አገኛችሁ እቃ አገኛችሁ። ሶስተኛው ደግሞ ምንድነው፣ በጣም አሪፉ ነገር ደግሞ ትሬኒንግ አለ። ኮርስ ገዝታችኋል ባይ ብቻ አትባሉ ማለት ነው ሰው አላችሁ። ፎር ኤግዛምፕል እኔ ጋር ብትመጡ ከኔ ጋር መስራት ብፈልግ ል ብዮ ዳይሬክት ሜንተር እዚህ ደግሞ ኮች የማለች ቢዝነስ ውስጥ የቆየች በጣም ሰክሰስፉል ጀግና የሆነች ኮች አለች። ስለዚህ ኢቨን ትሬኒንጉን እያደረጋችሁ እስታክ ብታረጉ ኦልዌይዝ ሃቭ ሚ ኦር ሄር ማለት ነው። ይሄ ለእኛ ብቻ አይደለም። ወደ ሁለት መቶ ሺህ ሜምበር የሆነ ቢዝነስ ኦነሮች አራውንድ ወርልድ የሚጠቀሙበት ሲስተም ነው ማለት ነው። ስለዚህ ሶስት ነገር። አራተኛ ደግሞ ዩ ውል ሀቭ ዊክሊ ማስተር ማይንድ ዌንስዴ ዌንስዴ ማስተር ማይንድ አለን፣ ላይቭ ነው። ጥያቄ ቢኖራችሁ ቴክኖሎጂ በጣም ስለሚቀያየር ኤክስፐርቶች እየመጡ እዛ ላይ ጀርኒያቸውን ሼር ያደርጋሉ። ጥያቄ ካለን ይመልሳሉ። ለእነሱ የሰራላቸውን ቢዝነሱ መጠው ሼር ያደርጋሉ። በጣም ጀነረስ የሆነ ፖዘቲቭ ፖዘቲቭ ቫይብ ያለው ኮሚኒቲ ነው ማለት ነው። ማይነት ሄዳችሁ ላይ ተሰራላችሁ ይሄን ዲህ ብታረጉት፣ ይሄን ዲህ ብታረጉት፣ ይሄን ምናምን የሚል ማለት ነው። አራተኛ ስለዚህ ትልቁ ነገር ነው። ቴክኒካል ቲም አለ። ቴክኒካል ቲም ዌብሳይታችሁን መቼስ ይሄ እቃ ኖሮ የምንኖሩ ኖርና ከስተመራቸችንን ምናጠራቀምበት በሉ ሴልስ ፈነል ይባላል ወይም ደግሞ ዌብሳይት ይባላል። ከስተመሮቻችን በዛ በኩል የሚመጡት እሱን ቢውልድ የሚያደርግልን እሱን የከስተመሮቻችን ዳታ ደግሞ ማኔጅ የሚያደርግልን ቴክኒካል ቲም አለ። ስለዚህ እነዚህ አምስት ነገር አንድ ቢዝነስ አንድ ዲጂታል ማርኬታ ወይ ደግሞ ኦንላይን ቢዝነስ ራሱ የሚያስፈልገውን ነገር የኛ ፕላትፎርም አዘጋጅቶ ይጠብቃቸዋል ማለት ነው። ስለዚህ እናንተ መንጻት ነው የሚጠበቅባችሁ። ስለዚህ ጆይን ለማድረግ ምን ላርግ የሚል ደግሞ ጥያቄ ይመጣል። አንደኛ ነገር ስቴፕ ዊ ሃ ፕሮሲጀርን ስቴፕስ አደለ። ትመዘገባለች ዌብሳይት ላይ ዌብሳይት ላይ ተመዘግባችሁ እኔ ያልኳችሁን ነገር ደግሞ በደንብ ሰፋ አድርጎ መቼም በ10 15 ደቂቃ ቪዲዮ ምንም ያን ያህል ሊነግሯቸው አልችልም፣ ግን ዌቢናር አለ። እስናት ጆክ ዌቢናሩ ፍሪ ስለሆነ ብዙ ጊዜ እንደኔ ፍሪ ሲሆን የምናቃለው ነገር አለ ስ ፎር ፒፕል ር ሪስ So to, to, to change your life, you are willing to learn ማለት ነው። ስለዚህ there is a webinar ተመዘገባላችሁ። webinar ደግሞ አለ ዘጠና ዘጠና ደቂቃ ነው webinar ዘጠና ደቂቃ the first 45 minutes fundamentals of digital marketing እኔ አሁን ያወራሁትን በጣም በደንብ break down አርጎ ስንት ብር ያስፈልጋል ዲጂታል ማርኬቲንግ ምንድነው እሱ ምናምን የሚለው ይነግራቸዋል። the last 45 minutes ደግሞ እንደኒ ያለ ሰዎች ፌስቡክ ላይ የምታገኙዋቸው ደውላችሁ ማውራት የምትችሉ ሰዎች መጥተው ቢዝነሳቸውን እንዲ ጆይን እንዳረጉ ጀርናቸውን ሼር ያደርጋሉ ማለት ነው። ያያችሁትን ከወደዳችሁት በኋላ ደግሞ ሜምበርሺፕ፣ እስካሁን ድረስ ምንም ነጻ ነው። ሁለተኛው ስቴት ምንድ ነሱ? ሜምበርሺፕ ፊ ያለው ዋን ፎሪናይን ከፍላችሁ ዩል ቢካም አር ሜምበር ቱ ቼክ አውት የኛ ፕላትፎርም ማለት ቃው ምንድን ነው፣ ካምፓኒው ምንድን ነው፣ ሃው ማች መኒ ዶ አይ ኒድ ቱ ኢንቨስት፣ እንዴት ነው የሚከፈለኝ ኮሚሽኑን፣ ይሄን ሁሉ ነገር በደንብ የቢዝነስ ኪፕ ኢን ማይንድ የሪዞልቷ ሪፈንድ ፖሊሲ ሰራሳ ቀን ሪፈንድ ፖሊሲ ያለን ማለት ነው። ይህን ይመስላል እንግዲህ በጣም ብዙ ጊዜ ስለምጠያይቅ፣ ይህ ጥያቄ ካላችሁ ስቲል ሪቻት ማድረግ ትችላላችሁ። ዌብሳይት ቪዲዮ ላይ ነው፣ ዋትሳፕ ቁጥር አለ በጣም